ነብረው አትጠጣ። የኔ ጥም ብጠጣው ማያርካ እንደዛ አትበል። ሌላ ምጣላ ያለው እሱን ወጎች ምን ሆናሉ? ምንድነው? ቤት በቃቴ፣ ድንገት ቤትሽ ላይ እጮ ተቀሰቀሰብኝ። ሄኖክ ያዘጋጀውን መድኅኒት ኪራሊ ጠጣው ይችላል? እንዴት ኪራሊ ጠጣው ቻለ? ሁሉንም አብረን የምናይ ይሆናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጽናት ውድ ተከታታዮች እንደምናላችሁ፣ በእያላችሁበት በዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። በባለፈው ክፍል ከጓደኛው ጋር ወደ ካፌ በማምራትና በመቀጣጠር በጽናት ላይ ተንኮል ለመስራት እንዳሰበ አይተን ነበረ። ዛሬ ከሱ ቀጥሎ የምናይ ይሆናል። አሴት ድንገት ወደ ኪራ ክፍል ገብታለች። ኪራ ልብሱን እየቀየረ ስለነበረ ከፍተኛ የሆነ መደናገጥ ተሰምቷታል። ታዲያ ይህ ስሜቷን ኪራ ተረድቶ ስለነበረ እስኪ አንድ ጊዜ አየር ወደ ውስጥ ተንፍሺ በማለት ይናገራታል። ከዛም አየር እንድታነፍስ ካደረጋት በኋላ ስለ ደህንነቷ ይጠይቃታል። ከዛም አባቷ ደውሎ ኪራንም ሰላም እንዳለው እየነገረችው ነበረ። ታዲያ ሰሞኑን አላዩሽ ምሳ፣ በጠዋት እየተነሳሽ ስፖርት ትሰሪ ነበረ አቋረጥ ሽው እንዴ በማለት ታዲያ ሀሴትም ስፖርቱን እንዳላቋረጠችው እና እሱንም የማትቀሰቅሰው በራሱ ተነሳሽነት መስራት እንዳለበት እየነገረችው ነበረ። ከዛም ከኪራ ጋር አንዳንድ ነገር ሲለዋወጡ ከቆየ በኋላ ኪራ ወደ ውጭ መውጣት እንዳለበት ነግሯት ትቷት ይወጣል። እሷ ግን ደብሮኛል፣ መተኛት ይኖርብኛል ብላ ወዳልጋዋ ነበር ያመራችው። ታዲያ ከኪራ ጋር ስትሆን ደስተኛ ስሜት እንደሚሰማት ከራሷ ጋር እየተነጋገረች ነበረ። አሴት አሁንም ወደ ጽናት አመርታ ነበረ። ታዲያ ስለ ኪራ ጸባይ እየጠየቀቻት ነው። እኔ ምልሽ፣ ጽናት ኪራ ጥሩ ልጅ ነው አይደለ? በማለት ትጠይቃታለች። በጥያቄዋ የተደናገጠችው ጽናትም ለምን ጠየቅሽኝ? አሁ አለችና ኮስተር ብላ መለሰች። ታዲያ ጽናትም እንዴት ጠየቅሽኝ እያለቻት ነው። በዚህ ዘመን ለቤት ሰራተኛ እንዲህ አይነት እንክብካቤ የሚሰጥ አይቻለውቅም አለቻት። አዎ ኪራ ቅልብን የተቸረ ልጅ ነው በማለት ጽናትም መለሰችላት። ታዲያ ሀሴትም እኔ ግን ኪራን ሳውቀው እንደዛ አይነት ጸባይ አልነበረውም አለቻት። ጽናትም እንደዚሁ አዎ፣ አሁን ላይ ነገሮች ተቀያይረዋል አለች። ሀሴት አዲስ ነገር ለማወቅ እየፈለገች ነበረ። ላንጀምረው አንጨርሰው ድካሙ ነው መሰለኝ ብዙ ነገር ሊያስለፈልፈኝ ነው አለቻት። ታዲያ ሀሴትም እኔ እኮ ብቻ ላግዝሽ ነበር አለቻት። እንዴት ምግብ መስራታት ቺም እንዴ? ታዲያ ኪራ ምን ሊበላ ነው? በማለት ኮስተር ብላ ትናገራታለች። እሺ ምግብ መስራታት ቺም ማለቱ ሲሆን ኪራ ምን ሊበላ ነው ማለትን ምን አመጣው አለችና መለሰችላት። ታዲያ ጽናትም እየተርበተበተች ነበረ። አሁን ላግዝሽ ያልሽ ይመስሎኝ ነው በማለት ለማስተባበል እየሞከረች ነበረ። ታዲያ ሀሴት ከተለየቻት በኋላ እስከ መቼ ድረስ ነው ያንተን ሚስት ማሰለጥ ነው። የሆቴል ምግብ ትለምደው ይሆን እያለች ከራሷ ጋር እየተነጋገረች ነበረ። ጽናት ወደ ውጭ ልትወጣ ስትል ሄኖክ መንገዱን ዘግቶባታል። እባክህ ልቀቅልኝ፣ ከስራዬ በላይ አንተ ነድክመት የሆንክብኝ እያለች ነው። ታዲያ ሄኖክም ይቅርታ ጠይቅኝና በባለፈው በጥፊ ለመታሸኝ እያላት ነው። ከዛም እንደዚህ እየተጨቃጨቁ ሳለ ኪራ ይመጣል። ምን እየሆናችሁ ነው እያለ ይጠይቀዋል። ታዲያ ሄኖክም ለጨዋታ ነው ሲል ይመልስለታል። ለጨዋታም ቢሆን እኮ ጨዋታ ከሚያውቅ ሰው ጋ ነው ይልና ጽናትን ያናድዳታል። ታዲያ ጽናትም ሄኖክን በንዴት ገልብጣው ትሄዳለች። ጽናት ወደ መራዊት በማምራት ከሄኖክ ጋር ያለውን ነገር እየነገረቻት ነበረ። ምን ላደርግ የሕይወት ፈተና ሆኖብኛል። ታዲያ መራዊት ለምን ካልሆነ ለኪራ ትንግሬውም እያለች እየነገረቻት ነው። ታዲያ ጽናትም አሁን ላይ ኪራ ሊያምንላት እንደማይችል እየነገረቻት ነበረ። መራዊትም በበኩሏ መታገስ እንዳለባትና ከዚህ በፊትም ብዙ ፈተናዎች ታግሳ እንዳለፈች አሁንም መጠንከር እንዳለባት እየነገረቻት። ሀሴትና ኪራ ጨዋታ ጀምረዋል። ታዲያ በጨዋታቸው መካከል ሀሴት አሸንፋለች። ኪራ ምን ልቀጣ ያለ ነው። ውጭ ይዘኸኝ ውጣ፣ ደብሮኛል። ውጭ ወጥተን መዝናናት ፈልጋለው እያለችው ነው። እዛም በጨዋታ ሕግ መሰረት ተያይዘው ወደ ውጭ ነበር የወጡት። ሀሴትም ኪራን ለምን ብቻህን ሆንክ፣ እህት ወንድም የለህም? እሳያለች እየጠየቀችው ነው ታዲያ የኪራናት የተለያየ ምርመራዎችን እንዳካሄደች እና መውለድ እንዳልቻለች እየነገራት ነበረ። በቃ አንተ ራስ ትበቃለህ፣ ከመልክ መልክ፣ ከጸባይ ጸባይ። ድሮ ግን ሳውቅህ እንደዚህ አልነበረም፣ አሁን ግን ተቀይረሃል አለችው። እሱም ታዲያ አንቺም በተቃራኒው ድሮ ሳውቅሽ እንደዛ አልነበርሽም፣ አሁን ግን ተቀይረሻል እየተባባሉ እያወሩ ነበር። ጽናት በሀሴትና በኪራ ተያይዞ መውጣት ቅናት ስሜት ተሰምቷታል። ደረጃ ላይ ቁጭ ብላ ምኖኝ ነው መጥፎ ስሜት የተሰማኝ እኔ የምፈልገው ይህንን አልነበረም ለምን እንደዚህ ሆንኩኝ? እያለች ከራሷ ጋር እየተነጋገረች በሀሳብ ጭልጥ ብላለች። ታዲያ ሳታስበው ሄኖክ ከኋላ መጥቶ ነክቷታል። የአባቴ አምላክ ቆሌ ይገፈፋለችው። ታዲያ ሄኖክም ተይ እርግማት በወጣት አያምርም እያለ የበለጠ አበሸቃት። ጽናትም ቀልድ ነው ልሳቅ፣ አለችው። አሁን ግን መስመርሽን አለፍሽ። ታዲያ ጽናትም ብትችል ካጠገቤ ራቅ፣ ብላ ከተቀመጠችበት ተነስታ ትታው ሄደች። ናሆሜና መራዊት ቅልጥ ያለ ፍቅር ውስጥ ናቸው። ወደ ነኪላቤት ሲመጡ መራዊትን አስሏት ነበረ። ታዲያ አውርደኝ እጸድቅ ብዬ ባዝላት፣ እባካን ተፈረስ፣ ዝም ብለ ሄድ እያለች እየተቀላለዱ ነው። በሌላ በኩል ጽናት ከኩሽናዋ ጋር ናት። ታዲያ ውሃ ለመጠጣት እያዘጋጀች ባለችበት ሰዓት ሄኖክ ይመጣና እባክሽን ስልኬን ከሳሎን አምጭልኝ ይላታል። ከአንተ ጋር ከመጨቃጨቅ ሄጄ ባመጣለ ይሻላል በማለት ስልኩን ለማምጣት ወደ ሳሎን በምትሄድበት ሰዓት መድኃኒት ውሃ ውስጥ ይጨምርበታል። ሄኖክም ስልኩን ከተቀበለ በኋላ ተመልሶ ወደ ሳሎን ይሄዳል። ታዲያ ይህንን ውሃ ለመጠጣት እየተዘጋጀች ባለችበት ሰዓት ኪራ ውሃ ጠምጦኛል፣ ይህንን ልጠጣው፣ እባክ ኪራ ይህንን ጠጥቸዋለሁ፣ ሌላ አላምጣልህ ብትለውም ኪራ ግን ባክሻ አታካብጅ በማለት ውሃውን አንስቶ ይጠጣዋል። ታዲያ ኪራም ወዲያውኑ ራሱን ይዞ እየተንዘረዘረ ጽናት ጽናት እያለ ሶፋ ላይ ወደቀ። ከዛም ጽናት መጣ። ኪራ ኪራ ብትለውም ኪራ ግን ምላሽ አልሰጣትም ነበረ። ታዲያ ጽናትም በመደናገጥ ቀዝቃዛ ውኃ እላዩ ላይ ጨመረችበት። ከዛም ወደ መኝታ ክፍሉ ሄዶ ማረፍ እንደሚፈልግ እየነገራት ነበረ። እንደዚህ ሆነህ ወደ መኝታ ክፍል መሄድ አትችልም፣ ወደ ሆስፒታል ነው መሄድ ያለብህ እያለችው ነበረ። ታዲያ ኪራም እኔ ማረፍ ነው የምፈልገው፣ አንቸልጅ ስሜን ትጠሪኝና ትቀሰቅሽኝና እዚሁ ልተኛበት በማለት ያስጠነቅቃታል። ታዲያ ጽናትም ለናሆም ደውልለት። እንዴ እንደውም እኮ እንዳትቀሰቅሽኝ ብሎ አስጠንቅቆኛል። ከተነሳ ደግሞ አለቀልኝ አለች። ታዲያ ኪራም የወሰደው መድኃኒት ለረጅም ጊዜ እንዲተኛ አድርጎታል። ልጁ ግን በደናው ነው እንዴ ይህን ያለረጅም ሰዓት የተኛው በማለት ከራሷ ጋር ንግግር እያደረገች ባለችበት ሰዓት ኪራ ከደነዘዘበት ተነሳ። ከዛም ለምንድ ነው ይህን ያህል ሰዓት ስተኛ ዝም ያልሽኝ? የሆነ ቦታ ሄድ ነበር እኮ አትቀሰቅሽኝም ነበረ ይላታል። ታዲያ ጽናትም ምን እንደሆነ ግራ ተገብታለች። ኪራ ራሱ ምን ሆኖ እንደሆነ አሁንም ማስታወስ አልቻለም። ከዛም በቃ አሁን ሌላ ነገር አትጠይቅኝ፣ ምግብ ብቻ ነው የምፈልገው አላት። ጽናትም ወደ ኩሽናዋ ሄደች። ታዲያ ኪራ አዙሮህ ነበረ እያለች ነው። በቅርቡ የህብደት ማንዲራ ማውለብለቤ ነው። ምን እየሆንኩ ነው ግን እያለ ከራሱ ጋር እያወራ ነበር። በሌላ በኩል ሄኖክና ሀሴት ደረጃ ላይ ተቀምጠዋል። ዛሬ ለምን ስፖርት አሰሪም እያላት ነው። ታዲያ የሁለታቸው ንግግር ወደ አለመግባባት ወስዷቸው ያንተ ጭቅላት እኮ እያልሰራው ከካምፓኒ ተጭነት ስትመጣ ነው በማለት ትናገረዋለች። ታዲያ ሄኖክም ውጤቴ የተበላሸብኝ በአንቺ እናትና አባት ነው ይላታል። የራስ ችግር ነው እንጂ በእናትና በአባቴ አታሳብ እያለችው ነው። በምትኩም ከጽናት ፍቅር እንደያዘውም እየነገራት ነው። ጥሎብኝ ኮስታራ ሴትና ኩሽናውን ቀጥ አድርጎ የምትመራ ሴት በጣም ነው ደስ የምትለኝ እያለ ነው። ታዲያ ሀሴትም በመደናገጥ ጽናት ጥሎባት እሷ ደግሞ የሚያፈርስ ነው ወደ ህይወቷ የሚገባው በማለት ኮስተር ብላ ትመልስለታለች። ታዲያ ሄኖክም ሴት ስትንቀኝ ጥሎብኝ አልወድም። በአንድ ድንጋይ ሁለት ሽት ቀጥ አድርጋለሁ እያለ ነበረ። ሰናይትና ሀሴት ወደ ካፌ ተቀጣጥሮ ነበረ። ሀሴትም ለምን ነበረ እዚህ ድረስ የፈለግሽኝ? አለቻት። ጽናት ክፉ ነገር አስለምዳኝ አሁን ግን ብቻ የማዋል እየደበሬ ነው አለች። ታዲያ ሀሴትም ጽናት ከአንቺ ጋር ትኖር ነበር እንዴ በማለት ትጠይቃታለች። ሰናይትም በመደናገጥ አይ እንዲሁ ተግባብተን ነው፣ ለጥየቃ መጣ። ጽናት እንደሆነ ቶሎ ነው የምትግባባው፣ በማለት ርዕሱን ልታስቀይር ችላለች። ኪራ ሳሎን በተቀመጠበት ናሆሜ ተከስቷል። ምክንያቱም ጽናት ድረስ ብላ ደውላለት ስለነበረ፣ መራዊትም ኪራ አማል ተብሎ ነው ምን ሆነ ነው እያለች እየጠየቀችው ነው። ታዲያ ኪራም እኔ ያለሁበት ሁኔታ አይደለም ራስ ብዙ ነገር ያማል በማለት ይመልስላታል። ጽናት ቤት እያጸዳች ነው። ሄኖክ መቶ እየጠረገች ባለችበት ሰዓት ላግዝሽ እላታል። አልፈልግም፣ እባክህን። ግን አንተ ምንድን ነው ከኔ የምትፈልገው? እያለች እየጠየቀች ነው። ፍቅር ይዞ ሻው ቃል በማለት ይጠይቃታል። ታዲያ ጽናትም መርበት በተጀመረች ማን እኔ እንዲህ ስትርበተበች ከኔ እንዳይሆን ጽናትም አይደለም በውኔ በህልሜ የማላ ፍቅር ስትል ወደ ስራዋ ተመለሰች። ናሆሜና ምሩ በፍቅር ቅልጥ ብለዋል። ለመረዊት ሙዚቃ እየዘፈንላት ነው። ታዲያ ይህንን ሙዚቃ ሰምቶ ኪራ ቤቴን እኮ ቀወጣችሁት ወፎቹ ረበቡ እያሉ መሳሳቅ ጀመሩ። ኪራ ወደ ሀሴት ክፍል አምርቷል። ታዲያ ምን እንደሆነ እየጠየቀችው ነው። እኔ እንጃ ተስፋ የመቁረጥ ስሜት እየተሰማኝ ነው። ሀሴትም ታዲያ ለምን እንደዚህ ሊሰማህ ይችላል እያለችው ነው። እኔ እንጃ ያለሷ ህይወቴ ባዶ ነው እያላት ነው። እርሳት ብልህ የማይቻል ይሆናል ለማንኛውም ግን አንተ መበርታት ይኖርብሃል እያለችው ነበር። ታዲያ ኪራም ልርሳት ብልስ ጠዋት ማታ እያየዋት እንዴት ልረሳ ትችላለሁ በማለት ይመልስላታል። እንዴት ታገኛታለህ እንዴ? በማለት ትጠይቀዋለች። እሱም ደንገጥ በማለት አይ በህልሜ ነው ይላታል። ታዲያ ሀሴትም ኪራ ካለበት ድባቴ ለማውጣት ናስኪ እግሬ ላይ ተኛና የሆነ መጽሐፍ ላንብብልህ እያለችው ነበረ። ኪራም ታዲያ እንደዛ ይሻላል እንዴ በማለት እግሯ ላይ ለመተኛት እየተዘጋጀ ባለበት ሰዓት እራት ብሎ እያለች ጽናት ወደ ውስጥ ትመጣለች። ባየችው ነገርም የቅናት ስሜት ይሰማታል። ታዲያ ጽናትም ደንገጥ በማለት እኔ እኮ እራት ቢልልሽ ነበር የመጣሁት። አሴትም በበኩሏ ኪራ አንተ ትበላለህ፣ እኔ ግን አሁን አልበላም አለችው። ጽናትም በሩን ዘግታ ተመለሰች። ናይት ለጽናት ደውላ ነበረ ነበረኝ ብቸኝነቱን አልቻልኩትም በተለይ ደግሞ ክፍልሽን ሳይ በጣም እየባሰብኝ ነው ስለዚህ ነይ ባክሽ እያለች እየለመነቻት ነው ታዲያ ጽናት በሚቀጥለው ክፍል ወደ እነ ሰናይት ቤት ትሄድ ይሆን አብረን የምናይ ይሆናል ለዛሬ የነበረኝ ፕሮግራም ይህን ይመስላል በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ እዚሁ ሰናበታችኋለሁ አመሰግናለሁ